ሰላም ጤና ይስጥልኝ። የተወደዳችው የክብርሽ ገነነ ሚዲያ ተከታታይ ቤተሰቦቻችን የእግዚአብሔር ሰላም ይብዛላችሁ ይብዛልን። ዛሬ እንግዲህ የዚሁ የሚዲያ ባለቤት የሆነውን ወንድማችን ዘማሪ ሀብታሙ መለሰን ይዘን መጥተናል። እንግዲህ አንዳንድ ጥያቄዎችን እየጠየቅን አብረን ቆይታን እናደርጋለን። መንፈሳዊ ጭውውቶችን እየተጫወትን አብረን እንቆያለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ሰላም ወንድማችን ሀብታሙ እንኳን ደና መጣክ። እንግዲህ ዛሬ የተለያዩ ነገሮችን እያነሳን የምንነጋገርበት ዘማሪ ወንድማችን ሀብታሙ መሰለ እንኳን ደና መጣክ። ሰላም ለአንተ ይሁን። እንኳን ደና ቆያችን። አሜን። እግዚአብሔር ይመስገን። እግዚአብሔር አምላክ የከበረና የተመሰገነ ይሁን። እስኪ እንግዲህ ዛሬ አንዳንድ ነገሮችን እየተወያየንና እያነሳን ቆይታ እናደርጋለን። እስኪ እንደው ዘማሪ ሀብታሙ መለሰ የተወለደ ልጅነቱ እድገቱ ትውልዱን ለተመልካቾቻችን እንዲሁም ደግሞ ለኔም እስኪ አጫውተን። እኔ ተወልጄ ያድኩት በጅማ ዞን በጎማ ወረዳ ጮጭ የምትባል ከአጋሮ 12 ኪሎ ሜትር ርቀት ላይ የምትገኝ ጮጭ የምትባል ትንሽ ከተማለች። እዛ ውስጥ ነው ተወልጄ ያድኩት ማለት ነው። መልካም ደስ ይላል። እግዚአብሔር ይመስገን። እንግዲህ ጅማ ላይ እንዴት ነበር የልጅነት ህይወት? ከበዛች በትንሽ ግበ ገጠር ቦታ ላይ የነበረው የሰንበት ት ቤት ህይወት፣ እንዲሁም ደግሞ ቤተክርስቲያን ላይ የነበረን ተሳትፎች ለተመልካቾቻችን እና ለእኔ እያጫወትከን አብረን እንቆያለን። ከልጅነት ህይወት ጀምረ የልጅነት ህይወቴ ያው እኔ ቤተሰብ አባቴ ያው ገበሬ ነው። አንድ የገበሬ ልስትኝ ደግሞ የገበሬ ልጆች የሚያደርጉትን ነገር በሙሉ እያደረግሽ ነው የምታደርጊው ያው ዱር ተሰርጄ እንጨት ሰብሬ ሜዳ ተጉዥ ከብቶችን አግጂ እንዲ ሁሉም ገበሬ የገበሬ ልጆች የሚሰሩትን ስራ እኔ ያደግኩ ይሰራውትና፣ ወደ ሰንበት ትምህርት ቤት ሲገባ የሚገርምሽ ነገር ከልጅነት ያለው ወደ ቤተሰብ ያልኩት ማን ነው፣ እንዲው ልጅ ከልጅነታቸው ልጆች ከሰባት አመት ጀምረው ከስምንት አመት ጀምሮ ወደ ቤተሰብ ይጓዛሉ አለኝ። ግን ራሴን በጣም ካወቁበት ጊዜ ነው ወደ ሰንበት ትምህርት ቤት ይርኩት። ሰንበት ትምህርት ቤት ያው የመጀመሪያ ሰንበት ቤት የገባሁት በዓመተ ምሕረቱን ባላስታውስም ግን እኛ ደብር ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ነው። እዛ ነው ሰንበት ትምህርት ቤት አገልግሎት የጀመርኩት ማለት ነው። ደስ ይላል። እግዚአብሔር ይመስገን። እንግዲህ የገበሬ ልጅ ሁላችንም የገበሬ ልጆች ነን፣ የገጠር ልጆች ነን። ደግሞ በዛ ውስጥ ማደግም ትልቅ ነገር ነው። መንፈሳዊ ሕይወትክና ልጅነትክ ሰንበት ትምህርት ቤት እስኪ ለመጀመሪያ ጊዜ በአውደ ምሕረት ላይ ማይክ ይዘክ እንደ ያገለገልክበትን አጋጣሚ እስኪ እንዴት ታስታውሰዋል? መጀመሪያ ጊዜ ማይክ ያስኩት የማይሸረሸር አለት የሚለው መዝሙር ነበረ እና ማይክ ስጡኝ ምናምን ስላቸው ምናምን እንትን ብሎኝ ነበሩ። እና በቃ እኔ ማለት ያው ራሴ ስዘምር ምናምን አንዳንድ ጊዜ ንግስ ምናምን ገጠር ላይ አሁን ለምሳሌ የዓመት ንግስ ሲኖር ምናምን በተለያዩ ቦታ እንሄዳለን ማለት ነው። ስንሄድ እዛ ስንዘምር አብረን በህብረት ስንዘምር ምናምን ራሴን አድምጥ ነበር እና እኔ ጋ የሆነ ነገር አለ ብዬ ምናምን ለራሴ ነግሮ ነበር ማለት ነው። ከዛ የሆነ ቀን ቤተክርስቲያን ጠዋት ከቅዳሴ በኋላ እባካቸው በእናታቸው ልዘምር እስኪ ማይክ ስጡኝ ምናምን አልኳቸው። ምናምን እንደውም አንዱ አይ ምናምን ሲለኝ በእናትህ ምናምን ብዬ ለመንኩት። ከዛ ሲሰጠኝ ለመጀመሪያ ጊዜ የዘመርኩትም የማይሸረሸር አለት የሚለው መዝሙን ነበረ። አገልግሎት የጀመርኩበት መዝሙ ማለት ነው። መልካም። በጣም ደስ ይላል። ለመጀመሪያ ጊዜ እንግዲህ በአውደ ምረት ላይ ማይክ ይዘህ የዘመርክበትን አጋጣሚ አጫውተህናል። እስኪ ወደ ለኛው ጥያቄያችን እንለፍ። ወንድማችን ዘማሪ ሀብታሙ በህመም ምክንያት በየገዳማቱ እና በተለያየ ቦታ እንዳሳለፍክ ታምህም እንደነበር፣ የተለያዩ ፈተናዎች በህይወት እንዳለፉ እናውቃለን ሰምተናል። በይበልጥ ደግሞ የቦንጋው አርሴማ ብሎ የዘመርከው ዝማሬም ሶሻል ሚዲያ ላይ ሲዘዋወር አይተነዋል እና ከአንተ ህይወት ጋር የተያዘ ነገር እንዳለው ሰምተናል እና እስኪ ገዳማት ላይ የነበረክ ታመም እንደነበር ሰምተናል። ከቅድስት አርሴማ ያገኘከውንም በረከት ወይም ደግሞ ድህነት ከእግዚአብሔር ተደርጎልህ በእሷ ጸሎት በእሷም ልጃ የተደረገልህንም እስኪ እንዲሁ ለተመልካቾቻችን ደግሞ አጫውትልኝ። ገዳም የገባሁት ታመምኩት 2004 ላይ ነበረ። 2004 ላይ የ11ኛ ክፍል ተማሪ ነበርኩና ያኔ ነበር ህመም ያመመኝ። ደግሞ ጭንቅላቴን እና ወገቤን ነበረ በጣም ለመጀመሪያ ጊዜ ፀበል ከመግባቴ በፊት ጅማ ሆስፒታል እጄ ነበረ። የሚገርምሽ ነገር ጅማ ሆስፒታል እጄ የአይምሮ ክኒን ተሰጠኝና፣ ክኒን እንደዚህ መብራን አንቺ ያለሽ እንዴት እኔ ክኒን ያወጥኩ ዘመን ያልፋል። አንቺ ድንግል ማርያም አንቺ ያለሽ ብዬ አለቀስኩባት ማለት ነው እዛ በጣም ሲያመኝ ትምክላስ ውስጥ ይረብሸኝ በቃ አስተማሪ እንደዚህ ያመመራል አስተማሪ እንደዚህ ያስተማር ጭንቅላቴ በቃ እንደዚህ ሰሌዳ ማየቱ ይከብደኛል ማለት በቃ እንደዚህ ይላል ምናምን እና በጣም ይጨንቅኛል ይጠበኛል ገብቼ ምናምን በቃ መጽሐፍ ላነብ ሲል ይጨንቅኛል ይጠበኛል ከዛ በቃ ማታ ማታ እየሄድኩ ምናምን ድንግል ማርያም በጀርባ በኩል በመስራቅ ገብቼ የተንከባለልኩኝ ነበር ከዛም 2004 ላይ ህመሜ ትንሽ ታገሰልኝ እና ያን ዓመት ትምህርት ጨረስኩኝ የ11ኛ ክፍል ትምህርት ማለት ነው ከዛ ልክ ክረምት ላይ ህመሙ እንደገና ጀመረኝ ማለት ነው። በቃ በጣም ታምኩኝ። ምጨብጠውን ምዘውን አጠውኝ፣ ሰማይ ምድሩ ሁሉ አድራሽ ያው ጣፋብኝ። ከተማ ውስጥ በቃ እኔ የሚኖሩበት አካባቢ ላይ ማለት ነው። በቃ የሀብታሙ ህይወት አብቅቶለታል ካም በኋላ ሀብትሽ፣ ባል ልጅ የለም ከዚህ በኋላ ብሎ ነው የተወራብኝ ማለት ነው። ከዛ ጅማ ሆስፒታል ሲድ ኪኒ ሰጠኝ። ኪኒኒን ጥዬ ጸበል መግባት አለብኝ ብዬ ስገባ ጸበል ስገባ ለሰባት ቀን ነበር የገባሁት። የገባሁትም ደግሞ ጅማ መጀመሪያ ጸበል የገባሁት ጅማ ደብረ ሳል ቅዱስ ሚካኤል ቤተክርስቲያን ጸበል ነበር። እና እዛ ለ15 ቀን ቆየውኝ። ከዛ በኋላ ጻድቃኔ ማርያም ልኩኝ። ጻድቃኔ ማርያም ሶስት ወር ምናምን በየርኩበት ቦታ ግን እግዚአብሔር በእኔ ድንቅ ስራ ያደርግ ነበር ማለት ነው። ብዙ ነገር ይደረግልኝ ነበር ማለት ነው። ከዛ እነዛ ጻድቃኔ ማርያም ሶስት ወር ምናምን አሳለፍኩኝ። እና እዛ ሁኜ በሀይኖሮ የሚያስበው ቦንጋ አርሴማ ከዚህም በፊት ለሶስት ቀን ሄጄ ነበር፣ አውቀዋለሁ ቦታ ነው ጓደኛዬ ወስዶኝ ማለት ነው። እና ቦንጋ አርሴማ ሄድ ሄድ ይለኛል ውስጥ የማን ነው? ከዛም ቦንጋ አርሴማ ሄድኩኝ። ቦንጋ አርሴማ 3 ዓመት ምናምን ያሳለፍኩት ማለት ነው። እንግዲህ የቦንጋ አርሴማን ድንቅ ታምር ገና ከወንዙ ስትሻገሪ ነው። ከወንዙ ስትሻገሪ አጋንንት ያለበት አጋንንት ይጮሃል። ገና ከወንዙ ስትሻገር የሚሰማኝ ስሜት በቃ መንፈስሽ ይታደሳል። እና ቦንጋ አርሴማ ገባውን 3 ዓመት እጅግ ብዙ ነገር ተደረገልኝ። በቃ የሚሰሩብኝ ነገሮች ምናምን ነበሩ። አንዳንድ ነገሮች ነበሩ፣ እዚህ ጋር መናገሩ ትንሽ ይከብዳል። እና ቤተሰብም በእምነታቸው ብዙም አልነበሩም። በነገራችን ላይ ምን መሰለሽ፣ ስማሚ ራሱ በጣም እንትን ያባሰብኝ ቤተሰብ ሳያውቁ የሆነ የማያመልኩት ነገር ነበረ ማለት። እኔ ወደ ቤተክርስቲያን መሄድ ሲጀምር ያ ቤት ውስጥ ያለ መንፈስ ከዚ ጋር ውጊያ ጀመረ። ምክንያቱም ይሄ ቤተሰብ ቤተክርስቲያን መሄድ ካልሆነ ያው ታወቀ ነገር ነው። እኔ ቤተክርስቲያን መሄድ ጀምርኩ ማለት እሱን በአጠቃላይ ተጋድሎን ያደረግነው እኔ መንፈሱ ማለት ነው። ከዛም በዛሬ ደግሞ አንዳንድ ሰዎች ጋዜ ጓደኞች ምናምን የአሁን ጊዜ ሰው ይታወቃል እና አንዳንድ ነገሮች ነበሩ። ያ ተጨማምሮ ነው ገዳም የገቡት ቦንጋ አርሴማ ሶስት ዓመት አሳልፍኩ። ሶስት ዓመት ሙሉ ገዳም ስቀመጥ ይገርምሻል። አንድም አስተማሚ አልነበረም ካጠገብኝ ማለት ነው። ብቻዬን ነበረ በቃ አስተማሚም ፈዋሽ ሁሉ ነገር ሰማቷ ነበረች። ሶስት ዓመት ገዳም ውስጥ ሲቀመጥ ያልተደረገልኝ ነገር የለም። እግዚአብሔር እኔ በራሴ ተስፋ ጎድጬ ነበር። በቃ የኔ ሕይወት ተቁቶለት አልካም በኋላ ብዬ ነበር ማለት ነው። ግን ሰማቷ፣ እግዚአብሔር በእሷ ላይ አድሮ ሕይወቴን ቀጠለው ማለት ነው። ሶስት ዓመት እዛ ቆየሁኝ። ከዛ በኋላ ዳንኩኝ፣ ተፋወስኩኝ። ከኔም አልፎ ለእናት ለአባቶቼ፣ አባቴ ጫት ቃሚ ነበረ። እናቴን ምንም አታውቅም ስለምነቷ ምንም ማለት ነው። ግን በእኔ በኩል ያ ጫት ቃሚው አባቴ እኔጋ እዛ ቦንጋር ሲመጥቶ ንሳ ገብቶ

እና እዛ ሶስት አመት ቆየሁኝ እዛ ግራም ስሎ ደሞ በሰንበት ላይ ተላከ ነበር። እንግዲህ እግዚአብሔር መልካም ነው፣ በጣም ደስ ይላል። እስኪ ደግሞ ወደ ሌላ ጥያቄ እናልፋለን። ስለ ቦንጋዋ አርሴማ የዘመርከው መዝሙር በሶሻል ሚዲያዎች ላይ በጣም እየተሰማ ነው አሁን ላይ እና የምትነግረን ነገር ወይም ደሞ ከተደረገልህ ነገር አንጻር ቅድስት አርሴማ ካደረገችል ምልጃዋ ካገዘ ከተደረገልህ ነገር አንጻር ዝማሬው እንዴት ተሰራ? በነገራችን ላይ የቦንጋ ቅድስት አርሴማ ገዳም የተዘመረው መዝሙር እጅግ በጣም ብዙ ታሪክ ያለው ነው እና ለአስራ አምስት ቀን ያህል

ሰማቷ ፈቀደችልኝ። ገጠሙን ጻፍኩ። ዜማው ምንድነው አሰራኝ መዝሙር ወጣ። መዝሙር ሲወጣ እጅግ በጣም ነው አሁን ሲመረቅ ብዙ እግዚአብሔር ይመስገን፣ እጅግ በጣም ደስ ይላል። እስኪ እንግዲህ ወደ ሌላ ጥያቄ እናልፋለን። የቦንጋው አርሴማ ብለው የዘመርከውን ዝማሬ እስኪ እንዲህን ዝማሬ ጓጓው ለመስማትን ራሴ ጫፉን እንስማው። ክብርሽ ገነነ በዓለም ቃል ኪዳን አለ ዘላለም፣ ደምቀሽ አበራሽ በወንጌሉ ቅድስት አርሴማ ይልሻሉሉ በእምነት በጸበልሽ አጋንን ትርዳል የቦንጋዋ አርሴማ ታምርሽ ይገርማል። አሻግሪኝ እናቴ ቀሪው ፈተናዬን ብርሃን አርጊልኝ ድንግዝግዝ ይወቴን። እግዚአብሔር ይመስገን ስለሁሉም ነገር እግዚአብሔር ይመስገን። እንግዲህ ደስ የሚል የቅድስት አርሴማ ዝማሬን ሰምተን ተመልሰናል። እስኪ ስለ ቦንጋ አርሴማ ገዳም ተአምር ገድል በእውነት እስኪ ብዙ የተደረገላቸው ይኖራሉ፣ ከምእመናንም ከተመልካቾቻችንም ደግሞ አንተም እንዲሁ ምስክርነት ተደርጎልህ ያየኸው ነገር ስላለ ማለት ነው። ስለ ገዳሙ አሁንም ሌሎች ይህንን ቲዩብ የሚከታተሉ ይህንን ሚዲያ የሚያዩ ሁሉ ቦታውን ሄደው እንዲጎበኙ ምን ትላለህ? ስለ ገዳሙ ውስጥ ድንቅ ተአምርና ገድል ምትነግረን ነገር ካለ የቦንጋ አርሴማ ገዳም ታምኖ እጅግ ተነግሮ አያልቅም። ያልቅ ለመናገር ከሆነ እኔ እዛ በነበርኩበት ሰዓት በአቅራቢያው እንኳን ማቆማት ነው። አንድ እናት አውሊ ሙንኩሶ እዛው ገዳም ውስጥ የሚኖሩ እናት ናቸው። ማይ ሁለት ተማሪያም ይባላሉ። እኚህ እናት ከዚህም በፊትም ቋንቋ አይነሽ ሚዲያ ላይ ቀርቦ ነበሩና እሳቸው ቦንጋ ቅድስት አርሴማ ሲመጡ በጣም ታሞ በካንሰር በሽታ ነበር ታሞ የሚመጡትና በሶስት ቀን ነው ከካንሰር በሽታ የተዳኑት። ማን ነው ከዚም ከካንሰር በሽታ ድነው ቆርቦው አሁን መንኩሶ ገዳም ውስጥ የሚያገለግሉ እናት ናቸው ማለት ነው። ሌላ ደግሞ የቦንጋ አርሴማ ደግሞ አንድ እናት ደግሞ በጨጓራ በሽታ በጣም ይሰቃዩ ነበር። በጨጓራ በሽታ ይሰቃዩ ነበሩ። የእሳቸው ደግሞ የሚገርመው ሙስሊም ነበሩ። ሌላ ተከታይ ነበሩ። እና ቦንጋ አርሴማ ሲመጡ ልጃቸው ታማባቸው፣ እሳቸው ሙስሊሙ ነው፣ ልጃቸው ግን ኦርቶዶክስ ነበረች። ልጃቸው ኦርቶዶክስ ስለነበረች ታማዛ ገዳም ስገባ ልጃቸው ከዳነች በኋላ እሳቸው ደግሞ መጡ ማለት ነው፣ የልጅቷ እናት ማለት ነው ሙስሊም ናት እናትዬ ማለት ነው። ለብዙ ዘመናት ሲያንከራተት የነበር ጭጓረም በሽታ ከዛ ከዛ በሽታ ተላቃ ከዛ በሽታ ተፈውሳ ድና አሁን እሳቸው ኦርቶዶክስ ነው ቆርቦ ቦንክሶ አሁን ገዳም አይደሉም በዛ ቦንጋ ባይሆኑ ደብረ ሊባኖስ ገዳም ይገኛሉ ማለት ነው። እዛ ሌላ ደግሞ ባይኔ ያየሁት ሽባው ሲፈወስ፣ ለምጻሙ ሲነጻ፣ እውሩ ሲበራ በቃ ቦንጋ አርሴማ ብሎ የመጣ ሰው ማንም ሰው የሚያፍር የለም የቦንጋ አርሴማ ገዳም ከምስራው ታምር አንጻር ያልተነገረላት ያልተወረረላት ያልተዘከረላት እጅግ በጣም ድንቅ ታምር ምስራ ገዳም ናት ማለት ነው። መልካም ተመልካቾቻችን እንዲህ እንዲህ ያን ፕሮግራማችን እየቀጠለ ነው። እስኪ አሁንም ወደ ወንድማችን ሀብታሙ ጥያቄ ነው የምናልፈው። ዘማሪ ሀብታሙ መሰለ አሁን ላይ በምን ሁኔታ ይገኛል? የጤናውስ ሁኔታ፣ የአገልግሎት እሱ ሁኔታ እስኪ ይህንን ጠቅለል አድርገህ ለተመልካቾች እንዲሁም ለእኔም በደንብ ንገረን። እግዚአብሔር ይመስገናው ለይ በጣም ደህና ነኝ። ከቦንጋ አርሴማ ድኜ ከወጡ በኋላ ያው መዝሙሩም ተለቀቀ ጅማም ነበርኩኝ የማለ ያቋረጥኩትንም ትምህርቴንም ጀምሬ እዛ አጋሮ ነበር 11ኛ ክፍል የተማርኩኝ ግን የሻኛ ሰውጥቼ ምናምን ጅማ ላይ 12 ቀጥዬ ያው ዩኒቨርሲቲም ገብቼ ነበርና ትንሽ ያመኝ ተመልሼ መጥቼ ገዳም በዚያ አጋጣሚ ግን ከቦንጋ አርሴማ ገዳም ሳንደርስ ቢያንስ 15 ኪሎ ሜትር 20 ኪሎ ሜትር አካባቢ ላይ ዲሪ ቅድስት አርሴማ ገዳም አለች። እና እውነት የምንላችሁ ሁለቱም ገዳማት ላይ ለኔ በጣም ድንቅ ነገር ተደርጎልኛል። እና ዲሪ አርሴማ ገዳምም እሷንም ገዳም ያላችሁ ብትጎበኙ እጅግ በጣም ደስ ይላል። እጅግ እሷም ድንቅ ምሰራ ገዳም እዛ ቦታ በጣም ድንቅ እግዚአብሔር ስራ የሚታይበት ቦታ ነው። እና እሷንም በዚህ አጋጣሚ እሷንም የዲሪዋንም አርሴማ ገዳም ሄዳችሁ ብትጎበኙ ደስ ይለኛል። እና ከዛ ቆጥ በኋላው ከዩኒቨርሲቲ ኩኝ ከዩኒቨርሲቲ ቆጥ በኋላ ተመልሽ አንድ ለስምንት ወር ገዳም ነበርኩኝ። ከዛ በኋላ ደግሞ ተመልሽ ትምህርት ጀመርኩኝ፣ ድኜ ማለት ነው። ትምህርት ስጀምር ግን ያው እዚህ አዲስ አበባ መጥቼ አዲስ አበባውን ከመጡኝ ወደ ስድስት ዓመት አካባቢ ነው ምናምን ነው አራት ትምህርት ትምህርት ላይ ነበር ያሳለፍኩት። ያው በነርሲንግ ነበር ነርሲንግ ተምሬ ዘንድሮ አሁን ተመልቅ ገላጆች። አሁን ላይ እንግዲህ አገልግሎቱንም በተሻለ መጠን እናገለግላለን። አሁን ደግሞ የተሻሉ ስራዎችን አንዳንድ ነገሮችን እየሰራን ነው። እግዚአብሔር ከፈቀደ እንግዲህ በቅርብ ጊዜ አዲስ ነገር አለ ብዬ ተስፋ አደርጋለሁ ማለት ነው። ከዝማሬ ውጭ በከራርም ታገለግላለች። በዝማሬ ውጭ በከራርም ያገለግላለሁ። እንዲሁም ደግሞ ለብዙ ዘማሪያንም ግጥም ዜማ ሰርቻለሁ። ከዘመርኩት እራሱ አሁን የቦንጋር ሲመራሱ ግጥሙ የኔ ግጥም ነው ማለት ነው። ዜማውን የሰራው አዱኛ ቢሆንም ለብዙ ዘማሪያንም ደግሞ እንደ ግጥምና ዜማ አበርክቻለሁ ማለት ነው። መልካም፣ እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ መታወቅ የሚለው ነገር ላይ ብዙም ትኩረት አንሰጥበትም። መንፈሳዊያን ስንሆን የቤተክርስቲያን ልጆች ስንሆን እኛ በክርስቶስ የታወቅንን ይሄ ብቻ ለእኛ በቂና ከበቂ በላይ ነው። እንግዲህ ተመልካቾቻችን ይህንን የመሰለ ተአምር እየሰማን ነው። ድንቅ የተደረገለትን እንዲህ ያወራል። ዩትዩቡን እስኪ ሰብስክራይብ እያደረግን ይህንን ሚዲያ ቻናል ክብር ሽገነነን ሁላችንም ገብተን ሰብስክራይብ እያረግን ዝማሪዎቹን እንዲሰራ ወደፊትም እንዲበረታ እናግዘው። ደግሞ ቁጥር አንድ ቁጥር ሁለት እየሰራ መንፈሳዊ አገልግሎቱ እንዲጠነክር የምንችለውን ከኛ የሆነ ምንም የለ ሰብስክራይብ ማድረግ ማገዝ፣ ማበረታታት ክርስቲያናዊ ግዴታችን ነው። እናግዘው ላለሁኝ የተከበራችሁ የክብርሽ ገነነ ሚዲያ ተከታታይ ቤተሰቦቻችን እንግዲህ የነበረን ቆይታ ከወንድማችን ከዘማሪ ሀብታሙ መሰለ ጋ የነበረን ቆይታ ይህንን ይመስላል። እንግዲህ ሚዲያው ባለቤት ነው፣ የክብርሽ ገነነ ሚዲያ የእርሱ ነው። ሰብስክራይብ እያደረጋችሁ ክርስቲያናዊ ግዴታችሁንም እየተወጣችሁ እንዲሁም እያበረታታችሁ፣ ተመልካቾቻችን ዛሬ በክብርሽ ገነነ ሚዲያ የነበረን ቆይታ ይህንን ይመስላል። እንደወደዳችሁ ተስፋ እናደርጋለን። እንዲሁም ደግሞ የክብርሽ ገነነ ሚዲያን ሰብስክራይብ እያደረጋችሁ በአካባቢው ያላችሁ ወጣቶች፣ እህት ወንድሞች ለአገልግሎት ደግሞ እንዲሁ አገልግሎቱ የምታበረታቱ በውጭም በሀገር ውስጥ ያላችሁ ክርስቲያኖች በሙሉ ሰብስክራይብ እያረጋችሁ መንፈሳዊ ግዴታችሁን ተወጡ ለማለት እወዳለሁኝ። ስለ ስለነበረን ጊዜ አምላካችን ቅዱስ እግዚአብሔር የከበረና የተመሰገነ ይሁን። በሌላ ፕሮግራም በሌላ ጊዜ እንደምንገናኝ ተስፋ አድርጋለው። እግዚአብሔር ይስጥልኝ። አርሴማ ተሰጠሽ ከእግዚአብሔር።